እንመን መጽሐፉን እንመን፣ ወይ ኢየሱስን እንመን ወይስ አንቺን እንመን? ምርጫ መረጭልን፣ እስቲ ማንን እንመን? ኢየሱስን ነው እንጂ ሰውን ማ እኔንማ? ማመን ይለብኝ እኮ እኮ ኢየሱስ እኮ ታዲያ አብ ብቻ አምላክ እያለ ያለው አንቺ ለምንድን ነው አብ ብቻ ነው አምላክ ብለሽ ለምንድን ነው የማታምኙ? ኢየሱስ ይሄንን እያለሽ። አንድ ጥያቄ ልጠይቅህ? እሺ። ኢየሱስ አሚን አምላክ ሰው መሆን ይችላል አይደለ? አይችልም አይችልም። አምላክ ሰው መሆን አይችልም። አይችልም። ለምን? እንዴት ነው የሚችለው? ሰውን እየፈጠረ እንዴት እራሱ ሰው መሆን አይችልም? አይችልም። ፈጣሪ ፍጡር መሆን ይችላል እንዴ? አንቺ እግዚአብሔር ሁሉ ነገር ማለት ይችላል ብቻ ታምኛለሽ? እ በቃ ችግር የለውም ሁሉ እግዚአብሔር የፈለገውን መሆን ይችላል። አዎ። እሺ፣ ለምሳሌ እግዚአብሔር ለእሬቻ መጥቶ ዛፍ ቂቤ እየቀባ ማምለክ ይቀባ ማምለክ ይችላል። ቤት ይሻ ምን አልከኝ? እግዚአብሔር እግዚአብሔር ዛፍ ቂቤ እየቀባ ማምለክ ይችላል ወይ? ሁሉንም የሚችል ከሆነ አዎ፣ ይችላል። ከፈለገ ማን ይከለክለዋል? ምንም አትከለክለውም። እግዚአብሔርን እኮ ዛፍ ቂቤ እየቀባ ማምለክ ይችላል። ጣውት ማለት አሁንም ወደ ትችት እየሄድክ ነው እኮ። አላህ ሽንት ቤት መጠቀም ይችላል አይችልም እያልክ ነው። እንደዚ አይደለም። አይገባውም፣ እሱ አይገባውም። እግዚአብሔር አይገባውም። አይገባውም ማድረግ የሚፈልገውን ነገር ሁሉም ማድረግ ይችላል። ማንም አይከለኩ ያንቺ ይችላል እኮ፣ ያንቺ ይችላል ግን፣ ስለ አላህ ካነሳሽ አላህ በፈጣሪነት ኖ ገደብ አይደለም። ስለማይገባው አይገባውም ማለት ካለው ማንነት ጋር አይሄድም። አላህ ፈጣሪ ነው እንጂ ፍጡር አይደለም። አሁን ጀስ ወደ ቅድም ወደ ነበርንበት እኮ ያንን መልሽልኛ እግዚአብሔር ሁሉንም ምን ይችላል አላልሽኝ? ዛፍ ቂቤ የቀባ ማምለክ ይችላል። ዛፍ ቂቤ የቀባ ማምለክ ይችላል። ዛፍ የቀባ ዛፍ ቂቤ የቀባ ማምለክ ይችላል። እግዚአብሔር ተመላኪ እንጂ አምላኪ አይደለም እኮ አይችልም። ማምለክ ማምለክ ሳይ አይችልም። ዛፍ ቂቤ የቀባ የሚያመልኩማ እስኪ አሁን ወደ መጥፎ ነገር አንሂድ፣ እና ኖ ኖ ወደ መጥፎ ነገር አይደለም፣ ቤትዬ። አንቺ ራሱ መረዳት ያለብሽ ነገር አለ። በጣም እንትን እይታሽን አጥብበሽ ማየት የለብሽም፣ ሰፋ ማድረግ አለብሽ። እግዚአብሔር ሁሉን ነገር አይችልም። አይችልም ግን ሲባል ስለማይገባው ነው። ገባሻ? ፈጣሪ እግዚአብሔር ተመላኪ እንጂ አምላኪ አይደለም። ፈጣሪ እንጂ ተፈጣሪ አይደለም። ጌታ እንጂ ባሪያ አይደለም። ገባሻ አይደል? እግዚአብሔር በማንነቱ ላይ ባሪያነት የለበትም፣ መዳዩ ላይ አለቃ የለበትም። ገባሽ እሱ የሁሉ ጌታ ነው። ገባሽ እሱ የሁሉ ነገር ፈጣሪ እንጂ እሱን ከዕለታት አንድ ቀን መጥቶ የሚፈጥረው የለም። እሱ ተመላኪ እንጂ ከዕለታት አንድ ቀን ተነስቶ የሆነ የሚያመልከው አካል የለም። ይሄ ነው አሁን ግር ያለብሽ። ለአምላክ የማይገቡት ነገሮች አሉ፣ ከባህሪዎቹ ጋር የማይሄደው እግዚአብሔር ዛፍ ቅቤ እየቀባ ማምለክ አይችልም። ከችሎታ ጋር ሳይሆን እንዲህ መመለኩ። ይሄ የሚመለከውን ማንነቱን ወዴት አድርጎ ነው እሱ ወደ ማምለክ የሚገባው? ፈጣሪ ፍጡር ሲሆን እዛ ጋር በቃ መልስና እዛ ጋር ያለውን መልስ መልስልኝ እና ሌላ ሰው ማስገባት ትችላለህ እኔ ይሰማለው ከታችሽሁን ያነሰውት በቃ እሺ ቆይ አንድ ልጨምርላት ኢየሱስ ክርስቶስ ባህሪያ እንደሆነ ጥቅስ ልስጣትና እንጨርስ ወደ ጥቅሱ ትሄዳለህ ኢሳያስ አርባ ዘጠኝ አምስተውት እንደገና ደግሞ እንትንም ታሳየኛል አርባ ዘጠኝ አምስት ይህማ ቤትዬ ምን ይላል መሰለሽ? ኢየሱስ ክርስቶስ አሁንም በእግዚአብሔር አይን ከብር ያለሁና አምላኬ ጉልበት ሆኖኛልና ያዕቆብን ወደ እርሱ እንድመልስ እስራኤልን ወደ እርሱ እንድሰበስብ ባሪያ ሆኖ ዘንድ ከማህፀን ጀምሮ የሰራኝ እግዚአብሔር ይላል። አለ ኢየሱስ ክርስቶስ። እግዚአብሔር እኔን በማህፀን ውስጥ ባሪያ ሆኖ ዘንድ ፈጠረኝ ይላል። ኢየሱስ ነው ያለው። ይሄን ነው አንቺ ደግሞ አይደለም ትያለሽ። በቃ ከኢየሱስ ጋር እየተላተምሽ ነው ያለሽ። አንተ ነው ቆሮንቶስን፣ ክፈቷ አንደኛ ቆሮንቶስ 18

ቤትዬ የዚህ ጋር ምን ይላል መሰለሽ፣ በኋላ መንግስቱ ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትና ሁሉ ስልጣንን ሁሉ ሀይል በሻረ ጊዜ ፍጻሜ ይሆናል። ጠላቶቹን ሁሉ ከጉርበታች እስኪያደርግ ድረስ ሊነግስ ይገባዋልና አለና፣ የዋለኛውን ጠላት የሚሽረው ሞት ነው፣ ሁሉን ከጉርበታች አስገዝቶለታልና። ነገር ግን ይላል ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጥ ነው አለና፣ ሁሉ ከተገዛ በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ሁሉን ላስገዛለት ይገዛል ይላል። በመጨረሻው ዘመን ይ በመጨረሻው ዘመን ክርስቶስ ለእግዚአብሔር ይገዛል ይላል። አይሾ ይገዛል። ልክ እንደኔና እንዳንቺ ይገዛል። እና ይህንን ይው እና ይህንን ነው እንግዲህ፣ ይህንን ሰው ነው ከእግዚአብሔር ዘንድ የተገለጠውን ሰው ነው። በግድ በቃ አምላክ ካላረኩ ብለሽ እየተጋጋጥሽ ያለሽው ማለት ነው። እና አስቢበት። ውስጥ ማስብበት አለ አንተ ማስብበት እሺ፣ አይ እችን ይጨምርልሽ። አንዴ ቆይ። እሺ፣ እችን ጨምርላት ጃ፣ እችን ጨምርላትና ወደ ዘዋጅ ወደ ዛኛው ልሂድ፣ ወይስ እኔ ልጨምርልሽ? እሺ፣ ምን አለ መሰለሽ፣ አይ አንድ እግዚአብሔር አለና በእግዚአብሔር እና በሰው መካከል መካከለኛ ደግሞ አንድ አለ እርሱም ሰው የሆነው ክርስቶስ ነው፣ ኢየሱስ ማለት ነው። እና አንቺ ክርስቶስን አምላክ የምትይ ከሆነ አመልኳሉ የምትይም ከሆነ ሰው ነው እያመለክሽ ያለሹ። እንደገና ደግሞ አንድ እግዚአብሔር ብሎ ደግሞ ሰው የለየው አለ። አየሽ፣ አንድ እግዚአብሔር አለና አንድ እግዚአብሔር የተባለው አብም፣ ከዛ በዚህ አንድ በተባለው እግዚአብሔር እና በሰዎች መካከል ደግሞ መካከል ሰው የሆነው ኢየሱስ አለ ይባላል። እንዳትዘጋ ቆይ አንዴ እሺ የታለ ኤፌሶን? እሺ ቆይ ልቀጥልልሽ። አንድ በቃ ስለ አንድ አምላክ አንድ ጊዜ ላሳይሽ እና ከዛ ወደዛ እንመለስ። ቤቲ ምንት ያለሽ ቀጥልልሽ። ምን አለ መሰለሽ፣ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ። ስንት አምላክ ነው ቤቲ? አብረን እያወራን እየተጨዋወትን እንሂድ። ስንት አምላክ አለ ይላል ከሁሉ በላይ የሚሆን በሁሉም የሚሰራ በሁሌም የሚኖር አንድ አምላክ የሁሉም አባት አለ አዎ አንድ አምላክ አባት ማን ነው አባት የተባለው አብ ነው አይደለም በጣም ጥሩ ከዛ በኋላ በተመሳሳይ ሁኔታ ኢየሱስ ኢቨን ቅድም እንዳለሽ ኢየሱስ አምላክ እንዳለው ተናግሯል ያው መጽሐፉ ላይ ሲናገር ዮሐንስ ወንጌል ምዕራፍ ሃያ ቁጥር አስራ ሰባት ላይ ኢየሱስም ገና ወደ አባት ያላረኩም ማትንኪኝ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴ እና ወደ አባታችሁ ወደ አምላኬ እና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አላት። ስለዚህ ኢየሱስ የእናንተ አባት የኔ አባት ነው። አየሽ፣ ቅድም የሁሉም አባት አልተባለም በሁሉም መግደላዊት ማርያም መታ ጌታን እንዳየች ይህንንም እንዳላት ለደቀ መዛሙርቱ ነገረች ይልሃል። አሁን ምንድን ነው የነገረቻቸው ለጌታ አይደለም የሚለውን የሚለውን ጥቅስ ጠቅስ እያነሳችሁ ልትነግሩኝ ነጌታ ተደርጎ ነው ጌታ ተደርጎ ነው ተደ ሙሉ ለሙሉ ካላነበብከው ጌታ ተደርጎ ነው። ቤትዬ ክርስቶስ ጌታ ተደርጎ ነው። ቢያንስ ክርስቶስን አምላክ ለማድረግ መጽሐፍ ቅዱስ ግማሹን ገንጠለሽ ማጥፋት አለብሽ። ቢያንስ እሱን ለማድረግ ማለት ነው። ይኸው ጌታ አደረገው ይልሻል። ጌታ ተደርጎ ነው። ሹመትም አለው፣ ስልጣን ተሰጥቶታል። የተሰጠው ለፈጣሪ ማነው ስልጣን የሚሰጠው? እንተነን ክፈቱ እስቲ እብራውያን ሁለት ሰላም አሌኩም ወትላ አሁን ወይ ትቀጥላለ ቤቲ። ምናልባት ከዛ በፊት ግን ተመልክተሽ ከሆነ እኮ ጌታን አየሁ ብላ ከመናገሯ በፊት ወደ መቃብሩ ስትሄድ እኮ የመቃብሩን ዘበኛ ራሱ ጌታ ብላ ጠርተዋለች። ምንድነው ያስደነቃሽ? ኢቨን ሬሳውን ራሱ ጌታ ብላ ጠርተዋለች። ስለዚህ አዲስ ነገር አይደለም። አሳይሻለሁ እ አሳይሻለሁ እዚህ ጋር አቀጥሎ ዜ አንዴ የአንድ አምላክን ኮንሴፕት ላስረዳሽ እና ወደዛ እንመለሰሽ። እሺ ለምን እዛ ጋር እመጣለሻለሁ የአንድ አምላክን ኮንሴፕት እኔ እና ከዛ በኋላ እንምጣ። እንደዛ አይሻለም? ከዛ በኋላ አንትን ቢሆን አይሻለም? ይኸውልሽ አሁን ምን አለ መሰለሽ የምን ላይ ነበርኩኝ? የዮሐንስ ወንጌል ምዕራፍ ሀያ ላይ ነበርኩ አለ ያው ቁጥር አስራ ሰባት ላይ አምላክ እንዳለው ተናገረ። ያው መጽሐፉ እኛ አይደለንም ያለው ኢየሱስ የሐዋርያት አባት የኔ አባት ነው አለ። በቃ የአባቴና አባታችሁ አለ፣ አምላኬና አምላካችሁ። በቃ ከዚህ በላይ አምላክ ያለው ልናመልክ እንደማንችል ነው የሚያሳየው። ስለዚህ የአንዱ አምላክን ኢየሱስ ሲናገር ማርቆስ ወንጌል ላይ ምዕራፍ አስር ቁጥር አስራ ሰባት ላይ እንድያለ ይናገር ልብ አድ በደንብ አዳምጪ ይህን። እሱም በመንገድ ሲወጣ አንድ ሰው ወደ እርሱ ሮጦ ተንበረከክና ቸር መምህር ሆይ አለው። ምን አለው እንዳትረሽ፣ ቸር መምህር ሆይ የዘላለም ህይወት እንወርስ ዘንድ የምንላድርግ ብሎ ጠይቀዋል ኢየሱስ ደግሞ በቃ መልሱን ነበራ የዘላለም ህይወት እንዴት እንደሚያገኝ ነበራ መናገር የነበረበት ነው ማረም አለበት መጀመሪያ ኢየሱስም ስለምን ቸር ትለኛለህ አትበለኝ ቸር ከአንዱ ከእግዚአብሔር በቀር ቸር ማንም የለም ማለት አየሽ ከዛ በኋላ ነው ትእዛዝን ታውቃለህ ብሎ መልስ መመለስ የጀመረው ስለዚህ ኢየሱስ እኔ ቸር አይደለሁም አንዱ አምላክ ነው ቸር ካለ ኢየሱስ አምላክ ነው ማለት ያስይዛል አምላክ አይደለውም እያለ እኮ እየተናገረ ነው። ቤትሽ ላሳይሽ ደግሞ ልቀጥልልሽ። ሌላም ለምሳሌ ኢየሱስን ለምሳሌ አሁን አንድ አንድ ቦታ ልውሰድሽና ቅድም ይወስ ይህ አንዱ አምላክ የተባለው የኢየሱስ አባት ነው። ልብ አድርጊ ዮሐንስ ወንጌል ምዕራፍ ስምንት ላይ ምናልባት በደንብ እንትን ካላልሽው ላሳይሽ። አሁን ቁጥር ሀምሳ ስምንት ላይ ማለት ነው። ልብ አድርጊ። ነገር ግን ኦኬ ይሄ አይደለም። ሀምሳ አራት ላይ ምን አለ? ከአይሁዳውያን ጋር እየተከራከረ ኢየሱስ መለሰ አለም፣ አለ አይሁዳውያን ማለት ነው እንግዲህ፣ እስራኤላውያንን እንዲ አላቸው። እኔ ራሴን ባከብር ክብሬ ከንቱ፣ የሚያከብረኝ እናንተ አምላካችን የምትሉት ምን ነው አለ። ቤት ምን አለ? አባቴ ነው። አዎ የእነሱ አምላክ፣ አይሁዳውያን አምላካችን ብለው የሚጠሩት አምላኬ ነው ብሎ በቃ ጨረሰ። ማነው? አባቴ ነው አለ። ስለዚህ ይሄ አባቱ የተባለው እነሱ አባታችን ብለው የሚጠሩት ደግሞ ማን ነው? እስኪ እንየው ትንቢተ ሚልኪያስ ምዕራፍ ሁለቱ ላይ እንዲህ ተብሎ ተቀምጧል። ያኔ ማለት ነው። ለሁላችን አንድ አባት ያለን አይደለምን? አየሽ፣ አንድ አባት አለ ማን ነው? እሱም የኢየሱስ አባት ማለት ነው። ልብ አርጊ። ምክንያቱም አይሁዳውያን አባታችን የሚሉት ነው። ለሁላችን አንድ አባት ያለን አይደለምን? አንድ አምላክስ የፈጠረን አይደለምን? አየሽ፣ ይሄ አንድ አባት የተባለው አንድ አምላክ ነው። ከዛ በኋላ ታዲያ ማን ነው ከተባለ ኦሪት ዘዳግም ምዕራፍ ስድስት ቁጥር አራት ላይ እስራኤል ሆይ ስማ የኢየሱስ አባት ማለት ነው። እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው አለ። አንድ እግዚአብሔር፣ ኢየሱስም ይሄን አልተቃወምም። የማርቆስ ወንጌል ላይ ሲናገር ማርቆስ ወንጌል ምዕራፍ አስራ ሁለት ላይ እዛው ላይ እንዲህ ብሎ ይናገራል። ልባር ይሄ መጨረሻ ነው። ከዛው ወደ አንቺ ይመጣለሁ። ከዛፎችም አንዱ ቀርቦ ሲከራከሩ ሰማና መልካም አድርጎ እንደመለሰላቸው አስተውሎ ከሁሉ ፊተኛ ይቱ ትእዛዝ ማናት? ብሎ ጠየቀው፣ ኢየሱስን ማለት ፊተኛ ይቱ ትእዛዝ ማናት? ኢየሱስን መልሰው እንዲህ አለው፣ ከትእዛዛት ሁሉ ፊተኛ ይቱ እስራኤሎች ስማ፣ ጌታ አምላካችን አንድ ጌታ ነው አለ። አምላካችን አንድ ጌታ ነው። አየሽ፣ እኔ አይደለሁም አምላክ እያለ፣ በቃ ትእዛዝ ፊተኛ ይቱ ትእዛዝ እቺ ነች አለው። አሁን ቀጠለ፣ ከዛ በኋላ ሊነግረው ነው፣ አንተም በፍጹም ልብ በፍጹም ነፍስ በፍጹም ሐሳብ በፍጹም ኃይለ ጌታ አምላክን ውደድ የምትል እቺ ናት። ፊተኛ ይቱ ትእዛዝ እቺ ናት። ሁለተኛይቱን ባልንጀራህን እንደ ራስህ ውደድ የምትል እርሷን የምትመስል ይህች ናት። ከነዚህ የምትበልጥ ሌላኛ ሌላኛይቱ የለችም አለው። ጸሐፊውም እንግዲህ አሁን አስተያየት ሊሰጥ ነው አይሁዳዊ ስለነበር ምን አለ፣ መልካም ነው መምህር ሆይ፣ ሰላም መምህር ሆይ፣ አንድ ነው ከእሱም በቀር ሌላ የለም ብለህ በእውነት ተናገር ካለው፣ ከሱ በቀር ጭራሽ፣ ከእሱ በቀር ሌላ የለም አንድ ነው ብለህ በእውነት ተናገር ካለው አየሽው ከዛ ምና በፍጹም ልብ በፍጹም አእምሮ በፍጹም ነፍስ በፍጹም ኃይል እርሱን ውደድ፣ ባልንጀራንም እንደ ራሱ ውደድ የምትል እያለቀጠ ኢየሱስም በአእምሮ እንደመለሰ አይቶ አንተ ከእግዚአብሔር መንግስት የራክ አይደለህም አለው፣ አለ። ስለዚህ ኢየሱስ እርሱ ነው ያለው። ይኸው በቃ ምን አለ ጸሐፊው? መልካም ነው መምህሮ አንድ ነው ከእርሱም በቀር እርሱ የተባለው አንድ አምላክ አለ። በቃ የአንዱ አምላክ ነው የኢየሱስም የሁሉም አምላክ የሆነው ማለት ነው። አንዴ እንግዲህ አመጣብኝ ቆይ። አቡ ፉ ዮሐንስ ስምንት ሀምሳ አራት ላይ ደግሞ በግልጽ እውነት ምን አስቀመጠ መሰለሽ ቤቲ። ይኸው ይከፍትልናል፣ ይብሮ ይከፍትልናል። ሀምሳ አራት ላይ አዎ። ኢየሱስም መለሰ አለም ይላል እኔ ራሴን ባከብር ክብሬ ከንቱ ነው አለ የሚያከብረኝ በሌላ ቦታ ላይ ሌላ ነዋል እዚህ ጋርስ እናንተ አምላካችን የምትሉት አባቴ ነው። ያዋለ ዘጋው የአባት ደግሞ አባቱ አምላኩ መሆኑን የተናገረበት ጥቅሳል። ስለዚህ ይህንን ለማብላላት ሞክሪ ቤት የቅድም ያልኩሽን ጥቅስ ለማለሳችግሌለቅድሙ ጋር እንመለስና አዎ፣ ጌትነት ያልሺው ፖይንት ላይ አንዱ ሌላ ሰው ታስገባላችሁ። እሺ ጌትነት ያልሺው ፖይንት ላይ ጥቅሱን ምናልባት ኢብሮ ካለ ምናልባት ሀያ ወደ አስራ አራት አካባቢ ላይ እኔ እውነትም ገለሚለውጋ ን ዮሐንስ ወንጌል ምዕራፍ ቆይ ወደዛ ከመሄዳችን በፊት ዮሐንስ ወንጌል ምዕራፍ ሀያ ቁጥር አስራ አራት ላይ ክፈትልኝ። አስራ አምስት ላይ ኖርማሊ ሀያ አስራ አምስት አካባቢ አይ ጌትነት የተባለው ኮንሴፕት በቃ ይሄንን እንግደለው እና ከዛ ወደ መንገድ እንሄዳለን። ኢየሱስ ይላል አንቺ ሴት ስለምን ታልክ ኢየሱስም አንቺ ሴት ስለምን ታልክሻለሽ ነው ይህን ጥቅስ አይደለም የፈለግኩት ከላይ አስራ ሶስት ላይ አዎ እዚህ ጋ አሁን ስትመለከቱ ማለት ነው። እነርሱም ይላል አንቺ ሴት ስለምን ታለቅሻለሽ አሏት። እርሷም ጌታዬን ወስዶታል አለች። ማን ነው ጌታዬን ወስዶታል ብላ የምትናገረው መግደላዊት ማርያም ማለት ነው። እና እዚህ ጋ ጌታ የተባለው ባይ ዘ ወይ በሚገርማቸው ሁኔታ እንትኑ ነው ምንድን ነው የሚባለው? ምንድን ነው የሚባለው ሬሳው ማለት ነው። አስራ አምስት ላይ ደግሞ ይቀጥልና ሌላ ደግሞ እንዳይመስልሽ ኢየሱስ ምን አላት አንቺ ሴት ስለምን ታለቅሻለሽ? ማንን ትፈልጊያለሽ አላት። እሷ ግን የአትክልት ጠባቂው መስሏት አለ ጌታ ሆይ ብላ ጠራችሁ። ማንን የአትክልት ጠባቂው። ስለዚህ ጌታ ሆይ የሚለው ነገር ሲምፕል ነገር ነው። ያንን በዚህ እንድትረጅ ነው። አስራ ሰባት ላይ ኢየሱስ ጌታ ነው። ኢየሱስ ጌታ አይደለም ብላችሁ አንድ ቀን እንዳትከራከሩ ሙስሊሞች። በደንብ ጌታ ነው፣ ኢየሱስ ጌታ ነው። አዎ አሚን። ዮሴፍም ጌታ ነው። ሁሉም ጌታ ናቸው። ችግር የለውም

ከዚህ በኋላ አብ ነው። በቃ እናንተ አላህ ትሉታላችሁ፣ እኛ አብ እንለዋለን፣ እግዚአብሔር እንለዋለን። አዎ ቆይ ላሳይሽ፣ አንድ ኢየሱስ እስከ አምላክ እንደሆነ ነው በዚህ ማለት በዛ ማለኩ ፈጣሪ አንድ ነው አደለ። ታውቃለህ ይሄንን፣ ቆይ ላሳይሽ። አሁን አንድ ጊዜ እችን ላሳይሽ። በቃ ይሄ በቃ የመጨረሻ ኮንሴፕት ነው። በቃ እዚህ ላይ ነው ማሰሪያ፣ አለው ይሄ ማሰሪያው ነው። እንግዲህ ለጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ምን ሁሉ አለ ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን። ከስንቱ በቀር ከአንዱ በቀር ማንም አምላክ የለም። እሺ መቼም ብዙ አማልክትና ብዙ ጌቶች አሉ። ቅድም አሳይቶሻል። ብዙ አማልክት አለ። ብዙ ዮሴፍ ጌታ ተብሏል። ሙሴ አምላክ ተብሏል። ብዙ አማልክቶች አሉ። ሌሎችም ጨምሮ ነገር ግን በሰማይም ሆነ በምድርም ሆነ አማልክት የተባሉ ምንም ቢኖሩ አለ አማልክት የተባሉ ምንም ምንም ቢኖሩ እኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ ማን ነው የሚለው አባለን አለ። በቃ አለቀ። አንድ አምላክ አባለ በቃ፣ ከሱ ውጪ ይኸው፣ ከአንዱም በቀር ሌላ አምላክ እንደሌለ እናውቃለና፣ በቃ ከሱ ውጭ ያለው ጣዖት ነው፣ ከንቱ ነው እያለ ነው። ጣዖት ነው፣ ከንቱ ነው። ከማን ውጪ? ከአብ ውጭ ያለው ያው፣ ለዛ ነው። ከአንዱም በቀር ማንም አምላክ እንደሌለ እናውቃለን። በቃ አለቀ። እዚህ ጋር አሁን ታስሯል፣ ሁሉን ወዴትም መሄድ አይቻልም ከዚህ በኋላ። ስለዚህ አሁን እንምጣና ከአብ ውጭ ሌላ አምላክ አለ ቤትሻም? የለም። ከአብ ውጭ ያለው ሁሉ ጣዖት ነው አይደለም? ጣዖት ነው፣ አዎ። በቃ ስለዚህ እንደዛ ነው። ኢየሱስ አምላክ ነው ወይስ አይደለም? ኢየሱስ አምላክ ነው ወይስ አይደለም? ኢየሱስ አብ ይሆናል ሰው ይሆናል፣ ፍጹም ሰው እና ፍጹም አምላክ ነው ቃልም እግዚአብሔር ነበረ። ይሄ ቃልም በእግዚአብሔር ዘንድ ነው የተባለው። እግዚአብሔር አስምርላት። ስ ይብሮ እያየሁት ነው። ቆይ አስምርላት፣ እግዚአብሔር ነበረ። ኖ ኖ፣ እሱን አይደለም ይብሮ። ቃልም በእግዚአብሔር ዘንድ ነበር የተባለው እግዚአብሔር፣ ሁለተኛው እግዚአብሔር፣ እሱን ማርክ አድርገው። ቃልም በእግዚአብሔር ዘንድ የተባለው፣ በእግዚአብሔር ዘንድ እሱ ማለት ነው። አየሸዋ፣ ይሄንን እግዚአብሔር ቤትዬ፣ እሱ እግዚአብሔር ለአንቺ ኃጢአት መቶ ተሰቅሏል አዎ ቢካዝ ኢየሱስ ክርስቶስ ቃል ነው እኮ አደለ? ቆይ ቆይ፣ አይደለ ኢየሱስ ክርስቶስማ ከላይ አለ ቃል የተባሉ ኢየሱስ ነው። አይሾ ከዛ ከሰር ደግሞ ኢየሱስ በእግዚአብሔር ዘንድ ሦስት መሆናቸውን እና አንድ መሆናቸውን እየነገረህ ነው። ችግር የለውም። አሁን ይሄንን እግዚአብሔር ለአንቺ ኃጢአት መቶ ተሰቅሏል ላይ ይሄ በእግዚአብሔር ዘንድ የተባለው ይሄ ክብ ያደረገበት እግዚአብሔር ተሰቅሏል፣ ለአንቺ ኃጢአት። አዎ ይሄ ቃል አንድ ነው። በመጀመሪያ ቃል ነበረ ቃልም እግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። በቃ ይሄ አንድ ነው እኮ የሚለህ ያለው። ለአስረዳሽ ለአስረዳሽ ክርስቲያኖች እንዴት እንደሚረዱት በመጀመሪያ ወልድ ነበረ። መጀመሪያ እግዚአብሔር ወልድ ነበረ። እግዚአብሔር ወልድ በእግዚአብሔር አብ ዘንድ ነበረ። ከዛ እግዚአብሔር ወልድ ደግሞ እግዚአብሔር ነበረ ነው የሚለው ጥቅሱ። ይሄ ቃል የተባለው ይሄ አሁን ይሄንን ቃል ቁርአናች ሲጀምር እንደዚህ ብሎ ነው የሚጀምረው። እስኪ ንገረኝ። ኖ ኖ፣ አይደለም እኔ አሁን ያልኩሽ ቀላል ጥያቄ ነው። ቤት እየጠየኩሽ፣ እዚህ ጋር ክብ የተደረገበት እግዚአብሔር ለአንቺ ኃጢአት ሞቶ ተሰቅሏል፣ እንደ አንድ ነው እኮ። አዎ ተሰቅሏል። ኦኬ፣ ስለዚህ ማርያም ለአብ እናቱ ናት ማለት ነው ቤቲ? አይደለም አሁን ሰው ለማደናገር ወይ እንትን ለማለት የማይሆን ጥያቄ። የሚገባው ግን በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ካለ ይሄ ሶስቱ አንድ ናቸው። በቃ ችግር የለውም የሚሆኑ። ማርያም ለአብ እናቱ ናት ወይ? አንተ ለራስህ እራስህ ነህ ለልጅህ አባነ ኖ ኖ፣ እኔ እሱን አልጠየኩሽም ለአባትህ ደግሞ ልጁ ነህ። ሶስት ትሆናለህ። ማርያም አብን ወልደዋለች ወይስ ማርያም አብን ወልደዋለች ወይ? ይህን የጠየኩሽ። አልወለደችውም። ኢየሱስን የወለደችው ቃሉን የወለደችው ቃል ደግሞ ኢየሱስ ክርስቶስ ነው። ስለዚህ ማርያም ያልወለደችው እግዚአብሔር አለ ማለት ነው አለ። በቃ አሁን ዙረን ዙረን ስንት እግዚአብሔር ነው የምታመልኪው ጋ ነው የምንሄደው፣ አለ ስንት እግዚአብሔር ነው የምታመልኪው? ስንት እግዚአብሔር ነው የምታመልኪው? አንድ እግዚአብሔር ነው። አንድ ቃል አንድ በእግዚአብሔር ዘንድ የነበረውን እግዚአብሔር ነውን የሚለህን ማለት ነው፣ እሱን አንዱ እግዚአብሔር ማርያም ወልደዋለች ወይ? ሳልወለደችው አሁንም አሁ ድርቅ እያልክ ነው። ድርቅ እያልኩ? አይ እንደዚህ ከሆን ደግሞ አንነገር እያወራች ስለሆን፣ አይ አይደለም፣ ማ ይህን መልሽ ቤት መልሽ መልሽ ቤት ያነበብከው ቃል በመጀመሪያ ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነበረ ይልሃል ለምን እንደዛ አለ እሱ ሌላ ነው ትርጉሙን እኔ አሁን የጠየኩሽ ሌላ ነው ቤት እሺ ተርጉምልኛ ተርጉምልኝና ደግሞ እኔ በምተረጉመው በነበረው ልተወውና በአንተ ሀሳብ የሚያስኬደኝ ከሆነ በአንተ ሀሳብ እሄዳለሁ ገባ አንተ ግን ድርቅ ያለ ጥያቄ ይጠይቀኛል ሶስቱን ቃል አንድ መሆኑን እያወቅ የትኛውን ሊወለቹ አይባልም። ዮሐንስ ወንጌል ምዕራፍ አንድ እንዳንክፈትላት ላስረዳሻ። ዮሐንስ ወንጌል እንዴት እንደሆነ በመጀመሪያ ቃል ነበረ ይላል፣ ቃልም በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነበረ ይላል። ይሄ ምን ማለት እንደሆነ ታውቂያለሽ? እግዚአብሔር ዘመእንትን አለማትን ምን የፈጠረበት የሚናገርበት ትንቢት በቃ፣ ብዙ ነገርን የሚፈጥርበት ወይ ደግሞ የሚያደርግበት ይህ ቃል አለ። ይህ ቃል በእግዚአብሔር ዘንድ ነበር የነበረው። በቃ እግዚአብሔር ከአንደበቱ ቃል ይወጣል፣ ባሻ ንግረተ ቃል ቃል ደግሞ እራሱ እግዚአብሔር ነበረ ይልል። ኖ ኖ ኖ ኖ፣ ቆይ ልምጣልሽ እኮ ነው። አሁን አንድ ነገር ልንገርሽማ፣ እግዚአብሔር ቃል አለው ካፉ የሚወጣ ማለት ነው። ባሻ ካፉ የሚወጣ ቃል፣ እዚጋ ደግሞ ራሱ ቃል ነው ይልል እኮ እግዚአብሔር ተናጋሪ ነው ማለት ነው።